ሰላሙአለይኩም ወራህመቱላሂ በረካቱ አይሻይ ኢትዮጵያ ቤተሰብዎች እንዴት ናቸው? ሰላም ናቸው? አይ ሰላም ናቸው። እኔ ሰላም ነኝ፣ አልሐምዱሊላህ ማሻአላህ። ተመልኮት ግሪን ቦታ ማለት ነው። በጣም ነው ደስ የሚለው ወዲያ ወዲህ ስለሚለኝ ጥላማ ቦታ በጣም ስለሚያስደስት ማለት ነው። በይህም አለ ማሻአላህ። በእዛም ነሀኒችን ቤት ቀን አድርጌ ባሳያቸው ማለት ነው። ማሻአላህ ያላት ካሜራ ዙሪያዋ እንደው ምን ቤቱን እፈቅዶ መስሪያው አለ ወይ ነው የምትሉት ማሻላህ ብያቻለ ያለ ይጠብቃችሁ። ሸይ ይጠብቀናል። ሁላችንንም አላህ ሲጠብቀን ነው እንጂ ሌላ ነገር አይደለም። እና በመከታል ያለሁበት አካባቢ ላሳያችሁ። ማሻ አላህ ይሄ ለምን እንደሆነ ቤት ሊሰሩ ጀምሮ ተጥቶት ይሁን ይጫለ ለምን እንደሆነ ብቻ ግን ፈተና አድርጋችሁ ሆየ ነው። ንፋሱ ዋው በጣም ነው ደስ የሚለው። ኑና እናት እኔ ጋር ወካርጉ። አልሐምዱሊላህ እኔ ያለሁበት አካባቢ ደስ የሚለኝ ወጣ ወጣ ሰረምል ያገሬን ትዝታ ሰላለብኝ ሰለዛ ነው። ማሻአላህ ይኸው ቤቱ ጥግ ደግሞ ያሉ ሸየራዎች ወይ ያሉ ትግሮች ማሻአላህ ማሻአላህ። አት ካሜራይቱ ዚህ ጎን ይም ተደቀናል ማለት እንዴ? ማሻአላህ ዛሬ ጊዜ ነው መላው አሻይ ነው ማለት ነው። ግን ለበጎ ነው ኢንሻአላህ ማለት ነው። የትቺ መዴብ መዴብ መዴብ ተሰርታ ቤት ሊሰሩ ጀመሩ፣ ትተውት ይሆን እንጃ። ሁልጊዜ መዴብ መዴብ ባናት ምንድን ነው ብዬ ነበር ፊት እኔ የመጣው ሰሞን፣ ይሄ ነገር ምንድን ነው እንደ ቀብር ይሆን እንዴ እያልኩኝ ወላሂ ነበር ፊት በመጣው ሰዓት። ግን ለቤት ሊሰሩ ጀምረው ሳይሆላቸው ቀርተው ትተውት ተተው መሰለ። መዴብ መዴብ መዴብ ነው ማለት ነው። ወደ ላይ ተነስቶ እንትን ከፍ ብሎ ክላስ ክላስ ነገር እንደማድረግ ነው የታውት ማለት ነው። አልሆንላቸው ብሎ ይሁን እኔ እንጃ ብቻ ግን እንደዛ አርገው ነው እንትን ያሉት ማለት ነው። ማሻ አላህ ያው በዛ ብታዩ ገባ ብትሉ ያለ እንትን ማለት ነው። የሚያምር ቦታ ግሪን ቦታ ነው። ማሻ አላህ ደስ የሚል ያው ብዙ ጊዜ መሳያቸው አለ። ግን አንድ ቀን ደህና ሆኖ ተመችቶኝ በደንብ አድርጌ አንስቸው አውርቻችሁ አላቅም። ያው የማላቀው ደግሞ ያው መኪና አስፋልት ነው። በዛ ላይ ደግሞ እኔ ዴክ ወኝ ነው ተስራስ እና ይሄን ይመስላል። ማሻአላህ ፈካ ፈካ የገራችን ትዝታ፣ የገጠር ኑሮ ትዝታ ማሻአላህ ያለባችሁ ላይክ፣ ላይክ ሰብስክራይብ፣ ሼር እያረጋችሁ ኮሜንት እየጻፋችሁ አበረታቱይ። አየህ ኢንሻላህ ወደፊት ብዙ አስተማሪ ነገ አስተማሪዎች እና ብዙ እንትን የሚሉትን አብረን ኢንሻአላህ እንትን የምንል ይሆናል። ግለለቱ ይኸው እምቧይ እምቧይ የሚፈልጋለን። ይኸው ማሻአላህ ንላሳያችሁ ይኸው ይኸው በዚች ግን ካሜራስ እንዴት አድርጋ እንደምታይ ፊት ለፊት ማሻአላ፣ በጠጥ ብላ ነው የምታየኝ ማለት ነው። ው ላሳያችሁ ንጫወት ኸው ማሻአላህ መጫወት የሚፈልግ ሰው ነው። በዚ ውስጥ ያለው ጉድ የሀገራችን ከብቶቹ ጨሌ ከብቶቹ ሳር ዘንዳ በዛ አካባቢ አውላ ዚህ

ወላሂ ጥሩ ወክ ነው ዛሬ። ዛሬት ወክ ትፈልግ አትገኝም ማለት ነው። ማሻአላህ እኔ በምሄድባቸው ሁሉ አቀጣል ሞላበት ነው። ማሻላ የሌላችሁን ተለፈካ ወክ እናደርግ። ወላሂ በጣም ነው ደስ የሚለው እዚህ አካባቢ በየቦታው ሸጀራ ምናምን ነው ቅጣልማ የበዛበት አካባቢ ነው። ቅጣለማ ቦታ በጣም ነው የሚያስደስተኝ። ሁሉ ነገር ሁላ አግዳር ያለበት ቦታ በጣም ነው የሚያስደስተኝ። ማሻ አላህ ነው አብራችን አብረን ሳ ምትወዱ ሰዎች ማለት ነው። ቅጣ ግሪን ቦታ ያጀማ። ትናንትና በወዲኛው ገጽ ነበረ። ዛሬ ደግሞ በወዲኛው ገጽ እንመልከት። ያው መኪና አስፋልት ነው። ይሄም ቅጣልማ ቦታ አላሳያችሁ ብዬ ነው። ፈት አላርጋችሁ ቤታችሁ ተቀምጣችሁ ነው የምሄድበት ፈት አላርጋችሁ ብዬ ነው። ታየፍ ምናልባት የመኪናው የተማሪዎቹ ጫጫታ ይኖራል። ባስ እየመጣ ነው። በዛው ላይ ተማሪዎቹ ባስ መስጊድ እየወጡ ነው ሰዎቹ። ማሻአላህ። በምሄድበት ላካፍላችሁ ብዬ ነው። እዛው ላይ አስተዛዘን ተመቻችሁ መድረሰት ባስ አለ ያው ልጆቹን ሴቶቹ ልጆች የተማሪ የሴቶች ተማሪ ነው እያወረደ እያወረደ ነው የሚሄደው። ይሄው ትናንትና በወዲያ ነበር ዛሬ በወዲህ ገጽ ማለት ነው። ኢንሻላህ ረጅም ነው ቪዲዮ ላይ ረጅም ይችላል። ኢንሻአላህ አይባሱ ሰውዬ እየመጣ ነው አቆምለታለሁ እዚህ ላይ የመኪናው ዛህማ በዛ ብሎ ነው ያቃቀም ይሆን ነበር እንደገና ተመለስኩኝ። ከደግሞ በፍታይ በስ መስጅዶት ተቆልቁል የሚያወርጉበት መንገድ ነው። ማሻላህ ወደዛ ደግሞ ደሞ እያለ አሳያችኋል። እዛ ታይ የምታዩት ሰውዬ ተመስጅዶት ወደ ቤቱ እየሄደ ነው። ገባ አይታይም በደንብ ወደ ጎን ገብቷል ማለት ነው ከመስጅድ አሁን ዝሁር ስለሆነ ኢንሻላህ። ቪዲዮውን መቼ እንደሚለቀው በኋላ አቅም። ይሄው አዛሬ 27 ሀ አምስት አመት ትምህርት ብላ ሚልአዴ ማለት ነው የሰወርኩት። እንግዲህ መኪና እየመጣብኝ ነው፣ እንቅጧ ነው ያለ ስለሆነ ያው ሰውየውን አሳልፌ ተመልሼ መጣሁ። ያው ማሻአላ ወላሂ የሚያስብለኝ የለም ሁላ በሰወርኳቸው ማለት ነው። ሀገራችን የዛፍ ችግር የለብንም። ስድስት ግን

እስከ መጨረሻው ቪዲዮን እያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አስተያየታችሁን ማለት ነው። ይህዝን ላይ እንደዚህ ባታደርግ ብላችሁ የምትመክሩ ካላችሁ ምከሩኝ፣ አጠናክሩኝ፣ አበራቱኝ። ለምታበራቱኝ ደግሞ ጀዛኩሙላሁ ኸይር። በጣም በጣም ነው ማመሰግነው፣ አላህ ይስጥልኝ።